አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰላም እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ አልሐምዱሊላህ ዩቱብ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ አልሐምዱሊላህ ሰሞኑን ሰብስክራይብ አድርጉኝ አድርጉኝ እያልኩኝ በየኮሜንት ስሩ እየሄድኩኝ እያልኩ ነበርና፣ አልሐምዱሊላህ እናንተም እያደረጋችሁኝ ነው። አመሰግናለሁ በጣም ለምታደርጉኝ እንዲሁም ደግሞ ላላደረጋችሁኝም ደግሞ ሰብስክራይብ አድርጉኝ ማለት ነው። እኔ ያው የስደት እህታችሁ ነኝ። ያለሁት ስደት ነው የሰው ሀገር ነው ያለሁት ማለት ነው። ሳውዲ አረቢያ ነው ያለሁት። እና ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ቪዲዮ ላይክም አድርጉኝ ማለት ነው። ወዳችኋለሁ ቅመሞችዬ። እኔም የማዳም ቅመም ነኝ። እኔም የናንተ ብጤ ነኝ ማለት ነው። እናንተም ደመራችኋለሁ እንደማመር አብረን እንደግ፣ አብረን እንስራ። አብረን ብንሰራ ምንም ችግር የለውም። ሁላችንም ሰብስክራይብ እንደራረግ። አሁን ምሳሌ አንድ ሰው ቢያደርጋችሁ እናንተ መመለስ አለባችሁ ያንን ሰው ማለት ነው። እና እየመለስን ሰብስክራይብ እያደረገን ምናምን አብረን እንስራ፣ እንደግ፣ ከስደት እንውጣ። አብረን እኮ አሁን ብንደጋገዝ ነው ከስደት እንውጣ ነበር ወላሂ መውጣት በጣም ቀላል ነበረ። እና እንዴት ናችሁ? ስደት እንዴት ይዛችኋል? እኔ ጋር አልሐምዱሊላ ሁሉ ሰላም ሁሉ መልካም ነው፣ ግን ስደት በጣም ከባድ ነገር ነው። በጣም የሚያስጠላ ነገር ነው እና ስደት እና እየሞከርነው ነው። ቢያስዛሬ ቢያስጠላ እንኳን ደግሞ ለነገ ህይወታችን ለነገ ተስፋችን ስንል ዛሬ መልፋት አለብን። እሱን እያሰብን መስራት መልፋት አለብንና መበሳጨት የለብንም። አሁን የመዳም ቅቦች አብዛኛ ጊዜ እንበሳጫለን። በቃ አዲሶች ደግሞ ይሄ ቪዲዮ ለአዲሶች ከደረሳችሁ አይዟችሁ፣ እሺ በርቱ፣ ጠንክሩ። ወላሂ እኛም አዲስ እንሁን እንደዛ ነበርን። በእርግጥ እኔም አዲስ ነኝ፣ ግን አሁን አዲስ ከሚመጡት እሻላለሁ ትንሽ ጠንከር ብያለሁ ማለት ነው። ግን አዲስ የመጣው ጊዜ ሁሉ ነገር ነበር የሚያስጠላው። ሁሉ ነገር በቃ የሆነ አዲስ ነው፣ አዲስ አለም እንደገባችሁ ነው እና የሚሆነው። አይዟችሁ፣ በርቱልኝ፣ ጠንክሩልኝ። ዝም ብዬ ነው ብቅ ያልኩት፣ ምንም ነገር ይዣ አልመጣሁም። ዝም ብዬ ነው ሰላም ልበላቸው ብዬ ነው ብቅ ያልኩት ማለት ነው። እናንተም ሰላም በሉኝ በኮሜንት። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉኝ እንደነገርኳችሁ ያው እኔ ዩቱብ ለመስራት መስራት አስቤ ነበረ። በጥሩ ጥሩ ቪዲዮ መጣለው ጥሩ ነገር ሰራለሁ ብዬ አስቤ ነበር እና እናንተ ደግሞ ቤተሰብ ከሆናችሁኝ፣ ሰብስክራይብ ካደርጋችሁኝ፣ ላይክ ካደርጋችሁኝ፣ ኮሜንት ደግሞ አስተያየታችሁን እንዲሁም ደግሞ ሰላምታችሁን እየጻፋችሁልኝ ቤተሰብ ሁኑኝ። አመሰግናለሁ። ወዳችኋለሁ። ቻው።